ሰላም ጠን አይስጥልን የተከበራችሁና የተወደዳችሁ የዩቱብ ቻናላችን ተከታታዮች፣ እንደምናላችሁ የሰዓቱን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያ ዩቱብ ቻናላችን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ከወዲሁ እንጠይቃለን። ወደ ቀዳሚው መረጃችን ስናልፍ የሰራተኛ መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል። ወራዊ ደሞዛቸው እስከ 8384 ብር የሆነ ሰራተኛ ከግብር ነፃ እንዲሆኑም የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኤሰመኮ ለመንግስት ጥያቄ ማቅረቡን አስታውቋል። የኢሰመኮ ፕሬዚዳንት ፕሬዝዳንት አቶ ካሳሁን ፎሎ እንደገለጹትም ወራዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበናል ብለዋል። የገንዘብ ሚኒስቴር ላለፉት 9 አመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979 ህዝባር 2008ን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻ አካላት ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑም ተደንግጓል። የኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎችን ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደተጠየቀም ነው ያስታውቀው። አቶ ካሳውም በዓለም ባንክ መረጃ መሰረት እለታዊ ገቢው ከሶስት ዶላር በታች የሆነ አንድ ሰው ድሃ በመሆኑም የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞችና አስር በመቶ ግብር እንዲጣልባቸው መንግስትን መጠየቁም ኢሰማኮ አስታውቋል። ከ22974 ከ1775-እስከ44530 ብር ወራዊ ደሞዝ ተከፋዮች ደግሞ የ15 በመቶ ከ44531-እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337-እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስቧል። ከ107450-እስከ 150107 ብር ድረስ የሚከፈላቸው ሰራተኞች ደግሞ 30 በመቶ ግብር እንዲሁም 150108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ላይ ኢሰመኮ ጠይቋል አሁን በስራ ላይ ባለው የሰራተኞች ገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ እንደሆኑ ይታወቃል ከ10900 ብር ጀምሮ ደግሞ 35 በመቶ ግብር እንደሚከፍሉም ይደነግቃል የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅም ከ1200 ብር 1600 ብር እና 2000 ብር ወራዊ ደሞዝተኞች ከግብር ነፃ እንዲደረጉ ድንጋጌ መኖሩም ይታወሳል የመንግስት የገቢ ግብር ማሻሻያ ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነም የተለያዩ የውይይት ተሳታፊዎች መግለጻቸውም አይዘነጋም። በሌላ በኩል በኢራንና በእስራኤል ጦርነት ምክንያት የዓለም አቀፍ የነዳጅ ዋጋ እያሻቀበ ነው። እስራኤል በኢራን ላይ እያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሀውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣናቶች ጋር አድርገዋል። አንድ ሰዓት ከያደቂቃ በቆየው ስብሰባ ላይም ዋነኛ አጀንዳ የነበረው እስራኤል በኢራን የኒኩለር ማዕከል ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን ነበር። የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ ግን አሜሪካ በጥቃቱ ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱም ተዘግቧል። ፕሬዚዳንት ትራምፕ ለቀናት ኢራን ወደ ኒውክለር ድርድር እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩት። በትላንት ማታው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራን የኒውክለር ማዕከላት ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ኢላማ ሊሆኑ የሚችለው ከተራራው ስር ከመሬት በታች የሚገኘው ፎርዶ የተባለው የዩራኒየም ማበልጸጊያ መሆኑም ተነግሯል። ይህንን ከመሬት በታች የሚገኝ ማዕከል ለማውደም የሚያስችል ቦምብ ያላት አሜሪካ ብቻ ናት። የፕሬዝዳንቱ አማካሪዎች አሜሪካን በጦርነቱ ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መደረሱም አልተቻለም። የአሜሪካና የእስራኤል መገናኛ ብዙኃን ከአስቸኳይ ስብሰባ በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስቴር ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ አልታወቀም። ባለፉት ሶስት ቀናት የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ ሰላሳ ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙ ተደርገዋል ነው የተባለው። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጇ እንድትሰጥ መልእክት ሲያስተላልፉም ቆይተዋል። ለዚህ ምላሽ የኢራኑ ጠቅላይ መሪ አያቶላህ አሊ ሃማኒ በማህበራዊ ሚዲያቸው ላይ በተከታታይ በሰጡት ምላሽም አገራቸው ከጽዮናን ጋር ፈጽሞ እንደማይስማሙ አስታውቀዋል።